አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውዴ ኤብሮ ሚዲያ ቻናል ተከታታዮች እንደምን አላችሁ? ዛሬ አዲስ ቪዲዮ ይዤላችሁ ብቅ ብያለሁኝ። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ሰኞና ማሻ የሚለውን ነው የማሳያችሁ። እንግዲህ ዛሬ የማሳያችሁ እንግዲህ ሰኞ ቀን ነው በመቅደላ ወረዳ ማሻ ከተማ ያለውን የገበያ ድባብ

ምን እንደሚመስል ከመጀመሪያው ጀምሬ በተለያዩ ተራዎች ላይ ተንቀሳቀሽ ያሳያችኋለሁኝ። ውድ የዚህ ቻናል ተከታታዮች ወይም ይህን ቪዲዮ የምትመለከቱ ሁሉ በመጀመሪያ ይህን ቪዲዮ ላይክ በማድረግ ይጀምሩ። እንዲሁም ደግሞ ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። አሁን በቀጥታ አሳያችኋለሁኝ። አሁን እንግዲህ የሚገኘው ማሻ ፒያሳ አካባቢ ነው የሚገኘው አሁን ፒያሳ ፖሊስ ጣቢያው አካባቢ እንደምትመለከቱት እንግዲህ

ማሻ ፒያሳ አካባቢ ላይ በዚህ ጀምረናል። አሁን በቀጥታ ወደ አትክልት ተራ ነው ያለውን ነገር ማስጎበኛችሁ። ማሻ ከተማ እንግዲህ ዛሬ ድምቅ ፍክት ብላ የምትውልበት ቀን ነው። እንግዲህ ይህ ገበያ

ከደቡብ ወሎ መጣኝ የሌለው ገበያ ነው። በጣም ትልቅ ገበያ ነው ማሻሰኞ ገበያ እንደምትመለከቱት። አሁን አትክልት ተራ ነው ያለሁት። አትክልት ተራ በዚህ መልኩ ጠዋት አካባቢ ነው ደምቋል። ገና ገበያው በደንብ አልደራም፣ ነገር ግን የሰው ብዛት በጣም አለ። እንደምትመለከቱት አሁን ይሄ ድንች፣ ሽንኩርት ምናምን የሚሸጥበት አትክልት ተራ ነኝ ያለሁት። ውድ የኢብሮ ሚዲያ ቤተሰቦች ወይም ይህን ቪዲዮ የምትመለከቱ ሁሉ ውድ አገሬ ልጆች እንግዲህ ይህንን ቪዲዮ ለናፈቃችሁ ማለትም መቅደላ ማሻሰኞ ገበያ ለናፈቃችሁ

ያውቃችሁ የመጣሁት መቅደላ ማሻ ሰኞ ገበያ፣ መቶ ምንም አይታጣ ሁሉ ነገር አለ። ማሻ እንግዲህ ከተለያዩ ሀገራት ከደሴ ጀምሮ መቶ ገበያ የሚዋልበት ቦታ ነው ማለት ነው። ይህ የምትመለከቱት ነገር ምንድን ነው? ትርንጎ ነው። ትርንጎ፣ ድንች ምናምን የመሳሰሉት አሉ። አሁን እዚህ አካባቢ ላይ ብርቱካን ምናምን አሉ። እንደምትመለከቱት ገበያው በዚህ መልኩ እየተከናወነ ነው ማለት ነው አሁን ላይ

ማለት ነው። ውድ ተመልካቾቻችን ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። ላይክ ስታደርጉ እንግዲህ ዩቲዩብ ለብዙ ሰዎች እንዲደርስ ያደርጋል። እንዲሁም ደግሞ ሼር አድርጉ። ሰብስክራይብ አድርጋችሁ ደግሞ የቻናሉ ቤተሰብ ሆኑ። አሁን እዚህ ጋር ደግሞ ምን ታራዣችሁ መጣሁ። ጫተራል እንግዲህ ውድ የቻናል የቤተሰቦች አሁን ደግሞ በቀጥታ ወደ በግተሪያ ያይላ ይዣችሁ ወደ አለሁኝ የምንገናኝ ድረስ መጨረሻ እንገናኛለን። አብራችሁን ቆዩ። ቪዲዮውን እስከ መጨረሻው ተከታተሉ። መልካም ቆይታ

እንግዲህ ውድ የቻናል የተከታታዮች እንደምትመለከቱት የመቅደላ ወረዳ ማሻ ከተማ ሰኞ ገበያን እያሳየዋችሁ ገኛለሁኝ በግ ተራ እና ከብት ተራ በዚህ መልኩ ይገኛል ማለት ነው። እንደምትመለከቱት በርካታ በጎች እና ከብቶች በዚህ ተራ ውስጥ ይገኛሉ። ለማለፍ ራሱ በጣም አስቸጋሪ ነው፣ የሰው ብዛት እንዲሁም ደግሞ የእንስሳቱ ብዛት ማለት ነው። ውድ ተመልካቾቻችን፣ እንግዲህ ዛሬ ጀላችሁ፣ ይህ የመጣሁት ይህንን ነው። እስከ መጨረሻው አብራችሁን ቆዩ፣ ላይክሸር ሰብስክራይብ እያደረጋችሁ ማለት ነው። ገና

ወደ እህል ተራ ወስዳችኋለሁ። እንደዚሁም ደግሞ በርካታ ነገሮችን አሳያችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉ፣ አብራችሁን ቆዩ። መጨረሻ ላይ እንገናኛለን።

ውዴ ብሮ ሚዲያ ቻናል ተከታታዮች እንግዲህ ያው ማሻገበያን እያሳያችሁ ይገኛለሁ ማለት ነው። እንግዲህ ማሻገበያ እንደምትመለከቷት አት ይህችን ትመስላለች። አሁን ደግሞ ያላችሁ እህል ተራ ስንዴ የተራ አካባቢ ነው እንግዲህ የስንዴ ተራ ድባብ ይህንን ይመስላል። ደግሞ እዚህ ጋር ተውት በግድ ሰው ምንም አያሳልፍም። በግድ ነው እየቀረጽኩ ያለሁት። ውዴ የቻናል ተከታታዮች በእርግጠኝነት ይህን ቪዲዮ እንደምትወዱት አልጠራጠርም። ውዴ የሀገሬ ልጆች በተለይ ማሻገበያ የናፈቃችሁ ማለት ነው

ጋብዣቸዋለሁኝ እስከመጨረሻው እያያችሁት እንደሆነ አልጠራጠርም። እነዚህ ደግሞ እንግዲህ ከገጠር ማውከፍን እህል ጭነው የመጡ አህዮች ናቸው። አህዮቹ እንደምትመለከቷቸው በጣም በርካታ አህዮች ናቸው። በጣም በርካታ የሆነ እህል ነው ወደዚህ ገበያ የሚገባው ማለት ነው። ከተለያዩ የገጠር ቀበሌዎች እንዲሁም ደግሞ ከተለያዩ ከተሞች ይመጣል። አሁን ደግሞ የምትመለከቱት ወደ እቃ ተራ ወስጃቸዋለሁ። ሮቶ ምናምን ይሄ የቤት እቃዎች የሚሸጡበት ቦታ ነው። ይሄ ቦታ ማለት ነው። ማለትም በየት መውጫ መሰራች ይሄ

በወገሳ መውጫ በኩል ባለው የእቃ መሸጫ ተራ ነው። ይህን የማሳያቸው ብዙ ተራ ያሳየኋችኋለሁ። ነገር ግን ለዛሬ እንደዚህ አይነት ቪዲዮ ይዤላችሁ መጥቻለሁ። አሁን ደግሞ እንቁላል ተራ ነው ይዣችሁ የሄድኩት። እንቁላል ተራ ማለት እንግዲህ በወፋች በኩል ነው ያለው ከቴሌው ጀርባ ማለትም አክሲዮን ሕንጻ የተሰራበት አካባቢ እዛ ነው የእንቁላል ተራ። እንቁላል በነገራችን ላይ

አስራ ሰባት ብር ገብቷል። እንቁላል ተወዷል። ይህንን ይመስላል ማለት ነው። ውድ ተመልካቾቻችን ይህንን ቻናል ሰብስክራይብ በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ፣ ሼር በማድረግ ለብዙ ሰዎች እንዲደርሱ አድርጉ። ኢብሮ ሚዲያ ያነበርኩኝ እስካሁን አብሬያቸው የቆየሁት። በቀጣይ ቪዲዮ እስከምንገናኝ መልካም ሰንብቱ፣ እንድንቸር ሰንብቱ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።